እገዳው ከተጣለባቸው ሀገራት ከግማሽ በላይ የሚሆኑት ከአፍሪካ ሲሆኑ እነሱም ኤርትራ፣ ሱዳን፣ ሶማሌ፣ ቻድ፣ ዲሞክራቲክ ኮንጎ፣ ኢኳቶሪያል ግኒ እና ሊቢያ ሲሆኑ ይህም ማለት ከ አስራ ሁለቱ ሀገራት ሰባቱ ከአፍሪካ ናቸው። በሽብር ቡድንነት የተፈረጀው አልሸባብ እየተፈተነች ያለችው ሶማሊያ የመንግስቷ ደካማ መሆንና በግዛቷ ያለው የሽብር ቡድን እንቅስቃሴ ለአሜሪካ ስጋት መሆኑን ተጠቅሷል። ዋይት ሀውስ ሶማሊያ ፓስፖርት እና ሌሎች ዜግነት መታወቂያዎችን የሚሰጥ ብቃት ያለውና ማጣራትና ምርመራ የሚያደርግ ተባባሪ የሆነ ማዕከላዊ ባለስልጣን አይላትም ሲል በምክንያትነት አስቀምጧል። እንዲሁም የሀገሪቱ መንግስት ግዛቱን የመቆጣጠርና የማስተዳደር ብቃት የለውም ያለ ሲሆን፣ ይህም የሶማሊያ መንግስት በግዛት ውስጥ ያለውን ቁጥጥርና የበላይነት ውስን ያደርገዋል ብሏል። የአሜሪካ መንግስት ሶማሊያ የሽብርተኞች መሸሸጊያ ናት በማለት ሽብርተኞች ጥቃቶችን ለማቀድ ለማደራጀትና ለመፈጸም የሀገሪቱ ግዛቶችን እንደሚጠቀሙ አመላክቷል። በተጨማሪም ሶማሊያ ለአሜሪካ ብሔራዊ ደህንነት ስጋት የሆኑ ሽብር ቡድኖችን ለመቀላቀል የሚሞክሩ ሰዎች መደራሻ ነች ያለ ሲሆን የሽብር ቡድኖች በነጻነት እንዳይንቀሳቀሱ ለማድረግ የሀገሪቱ መንግስት ቁጥጥር የማድረግ ፈተና እንደገጠመው ተጠቅሷል። በተጨማሪም ሶማሊያ ከአሜሪካ የሚባረሩ ዜጎቿን ያለመቀበል ታሪክ ያላት መሆኑን በማመልከት ዜጎቿ በስደተኝነትም ሆነ ሙዚየሞች ወደ ዩናይትድ ስቴትስ እንዳይገቡ ሙሉ በሙሉ መታገዳቸው ተገልጿል። በዋይት ሀውስ የወጣው መግለጫ በኤርትራ ዜጎች ላይ ወደ አሜሪካ እንዳይገቡ እገዳ እንዲጣል ምክንያት የሆኑ ሰበቦችን አስቀምጧል። በዚህም በኤርትራ ፓስፖርት የዜግነትና ነዋሪነት መታወቂያ በሚሰጠው ማዕከላዊ ባለስልጣን ብቃት ላይ አሜሪካ ጥያቄ እንዳላት ተጠቅሷል። እንዲሁም የኤርትራ ዜጎች የወንጀል መዛግብት ለአሜሪካ ክፍት አለመሆናቸው ሌላኛው ምክንያት ነው። በተጨማሪም ኤርትራ ከአሜሪካ የሚባረሩ ዜጎቿን ለመቀበል ፈቃደኛ ያለመሆኗ ታሪክ ያላት መሆኑን ለዚህም በተለያዩ ቪዛዎች ወደ አሜሪካ የገቡ ኤርትራውያንን ከተፈቀደላቸው ጊዜ የመቆየታቸው ሁኔታ በመቶኛው አስቀምጧል። በዚህም የኤርትራ ዜጎች በስደተኝነትም ሆነ ከዚያ ውጭ ወደ ዩናይትድ ስቴትስ እንዳይገቡ ሙሉ ለሙሉ ታግደዋል። በሰሜናዊ ጋዛ የተገደለው ኢትዮጵያዊ ወታደር የቀብር ስነ ስርዓት ተፈጸመ። ኦፌክ ማሞ ብርሃኔ የተባለው ይህ ወታደር የእስራኤል መከላከያ ሰራዊት አባል ሲሆን ትናንት በሰሜናዊ ጋዛ በደረሰው ፍንዳታ ከተገደሉ ሶስት ወታደሮች አንዱ ነው። የእነዚህን ሶስት ወታደሮች ግድያ በተመለከተ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ባሳለፉት መልእክት ለሞቱት ወታደሮቻችን የተሰማኝን ጥልቅ ሐዘን እገልጻለሁ ለቤተሰቦቻቸው መናገር የሚፈልገው እነዚህ ልጆች የሞቱት እንደሌላው ከሀማስ ጋር በሚደረገው ጦርነት አይደለም፤ ይልቁንም ታጋቾችን ለማስለቀቅና ጋዛ ከዚህ በኋላ የእስራኤል ስጋት እንደማይሆን ለማረጋገጥ በሚደረገው ፍልሚያ ነው ብለዋል ጨምሮ ምንም እንኳን እየከፈልን ያለው ዋጋ ከፍተኛ ቢሆንም ይህን ጦርነት የጀመርንበት ዓላማ አንድም ሳናስቀር ሙሉ በሙሉ እንደምናሳካ ላረጋግጥላችሁ ፈልጋለሁ በማለት አስረድተዋል። ሰርጀንት ኢፌክ የወይዘሮ ሊያ እና የአይቶ ማሞ ልጅ ሲሆን ሶስት እህቶችም የነበሩት ነው። የቀብር ስነስርዓቱ ትላንት በርካታ ቤተ እስራኤላውያን ኢትዮጵያውያን እና የእስራኤል መከላከያ ኃላፊዎች በተገኙበት ተፈጽሟል። በህንድ የታሰረው ኢትዮጵያዊ የተያዘው በህገወጥ መንገድ በሚል በዋስ እንዲለቀቅ ፍርድ ቤት ውሳኔ አሳለፈ። የኒውደልሂ ከፍተኛ ፍርድ ቤት በሰጠው ውሳኔ ይህ ኢትዮጵያዊ በጉምሩክ እስር ቤት ውስጥ ተቀምጦ መቆየቱን አግባብ እንዳልሆነ አስታውቋል። ተጠርጣሪው ሀቢብ በድሩ ዑመር የሚባለው ኢትዮጵያዊ ሲሆን የተያዘው የዛሬ ዓመት ገደማ በኢንድራ ጋንዲ ዓለም አቀፍ አየር ማረፊያ ነበር። በወቅቱ የህንድ ደህንነቶች ሰራተኞች በሆዱ ውስጥ የአደንዛዥ እጽ እንክብሎችን እንደዋጠ ሊጠረጥሩትና ማረፊያ ክፍል እንዲቆይ ያደርጉታል። ከተወሰነ ሰዓታት በኋላ በተደረገለት የቃል ጥያቄም እንደተባለው እንክብሎቹ መዋጡን ያመነ ሲሆን ከዚህ በኋላ ከሆዱ ውስጥ እንክብሎቹ እንዲወጡ ይደረጋል። በሆስፒታሉ ውስጥ ከሆዱ ወደ ሁለት መቶ ያህል የአደንዛዥ እጽ እንክብሎች ከወጡ በኋላ በጉምሩክ ማቆያ ውስጥ ታስሮ መቆየቱ ፍርድ ቤቱን አስታውቋል። ተጠርጣሪ በ24 ሰዓት ውስጥ ፍርድ ቤት ማቅረብ ይገባ እንደነበረ የጠቀሰው ፍርድ ቤቱ በዚያ ላይ ባልተገባ እስር ቤት ማቆየቱ አግባብ አለመሆኑን ጠቅሶ በዋስ እንዲፈታ እንዲፈቀድለት ኢንዲያን ኤክስፕረስ ዘግቧል። ሐማስ የተባበሩት መንግስታት ድርጅት በጋዛ የተኩስ አቁም ላይ ያወጣውን ውሳኔ ውድቅ በማድረጓ አሜሪካን ወቀሰ። የውሳኔ ሀሳቡ 14 ለአንድ የሆነ ድጋፍ ድምፅ ቢያገኘም ብቸኛው የውሳኔ ተቃዋሚ የሆነችው አሜሪካ ድምጽ በድምፅ የመሻር መብቷን በመጠቀም ውድቅ አድርጋለች። የፍልስጤሙ ቡድን የዩናይትድ ስቴትስ የተባበሩ መንግስታት የጸጥታው ምክር ቤት በጋዛ አፋጣኝና ዘላቂ የሆነ የተኩስ አቁም እንዲመጣ የሚጠይቀውን ውሳኔ በመቃወም የሰጠችው ድምፅ ዋሽንግተን ለእስራኤል ያላትን ጭፍን አድሎ የሚያሳይ ምልክት ነው ሲል አውግዞታል። በጸጥታው ምክር ቤት ውስጥ ካሉት አስራ አምስት ሀገራት አስራ አራቱ ውሳኔውን ቢደግፉም የዩኤስ አስተዳደር የመላው ዓለም ፍላጎት በመቃወም የሰጠው ውሳኔ አጥብቀን እናወግዛለን ሲልም ሀማስ ተደምጧል። ይህ የእብሬት አቋም ለዓለም አቀፍ ህግ ያለውን ንቀትና የፍልስጤም እንደመፋሰስ ለማስቆም የሚያደርገው ማንኛውንም ዓለም አቀፍ ጥረት ሙሉ በሙሉ ውድቅ ለማድረግ ያለውን ፍላጎት ያሳያል ሲል ሀማስ ተደምጧል። ሀማስ አክሎ ይህ እርምጃ የእስራኤሉ ጠቅላይ ሚኒስትር ቤናሚን ነተናሁ በንጹህ ዜጎች ላይ እያካሄዱ ያለውን ጭካኔ የተሞላበት የዘር ማጥፋት ጦርነት እንዲቀጥል አረንጓዴ ብርሃን ሰጥሟል ብለዋል። በተጨማሪም የጸጥታው ምክር ቤት እርዳታ ወደ ጋዛ መድረስ አለመቻሉም ስለ አለም አቀፉ ማህበረሰብ ተቋማት ሚናና የአለም አቀፉ ህጎችና ስምምነቶች ትክክለኝነት መሰረታዊ ጥያቄዎችን ያስነሳ ሲል ተከራክሯል። ዶናልድ ትራምፕ የሃርቫርድ ዩኒቨርሲቲ ተማሪዎች ቪዛ እገዳ መመሪያን በፊርማቸው አጸደቁ። መመሪያው የአሜሪካ የውጭ ጉዳይ ሚኒስተር አሁንም በሃርቫርድ ዩኒቨርሲቲ ትምህርታቸውን እየከታተሉ የሚገኙ ተማሪዎችን ቪዛ እንዲያግድ ስልጣን የሚሰጥ ነው ተብሏል። የትራምፕ አስተዳደር በቅርቡ ለሃርቫርድ ዩኒቨርሲቲ ሲሰጥ የነበረውን 450 ሚሊዮን ዶላር በጀት አቋርጧል። እርምጃውን ያወገዘው ዩኒቨርሲቲው የትራምፕ አስተዳደር በፍርድ ቤት እንደሚከስም አስታውቋል። አሜሪካ በሁሉም ሀገራት የሚገኙ የአሜሪካ ኤምባሲዎች ለተማሪዎች የቪዛ ቀጠሮ እንዳይሰጡ ከአንድ ሳምንት በፊት የውጭ ጉዳይ ሚኒስተሯ አሳስበው ነበር። ቻድ ለአሜሪካ የቪዛ ገደብ አጸፋዊ ምላሽ ሰጠች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቻድን ጨምሮ በርካታ የአፍሪካ ሀገራት ዜጎች ወደ አሜሪካ እንዳይገቡ የሚከለከል ገደብ መጣላቸውን ተከትሎ ቻድ አጸፋዊ ምላሽ ሰጥታለች። የቻድ ፕሬዚዳንት መሐማት እንዲሪስ ዴቪት ነው ክብርን ተገን ያደረገ ነው ባሉት ምላሽ የአሜሪካ ዜጎች ወደ ሀገራቸው እንዳይገቡ የቪዛ ገደብ እንዲጣል ትእዛዝ ሰጥተዋል። ፕሬዚዳንቱ ቻድ የምትሰጠው አውሮፕላኖችም ሆኑ ቢሊዮን ዶላሮች የሏትም፣ ክብርና ግርማዋን ግን አላጣችም ሲሉ መናገራቸውን ስፖርት ዘግቧል። በፕሬዝዳንት ዶናልድ ትራምፕ እና በቢሊዮነሩ ኤሎን መስክ መካከል ያለውን የከረረ ውጥረት ዛሬ ሀሙስ በአደባባይ ፈነዳ። ቢሊዮነሩ ትራምፕ እኔ ባልኖር ኖሮ ምርጫውን አያሸንፉም ነበር፣ ዲሞክራቶች ሁሉንም ይቆጣጠሩ ነበር በማለት በሪፐብሊካን ፖሊስ ህግ ላይ ያደረሱትን ጥቃት ነቅፈዋል። ትራምፕ ከጀርመን ቻንስለር ፍሬድሪክ መርዝ ጋር ባደረጉት የሁለትዮሽ ውይይት ላይ በጣም አዝናለው ምክንያቱም ኤሎን የዚህን ረቂቅ ህግ ውስጣዊ አሰራር የሚያውቅ ሰው ነው ሲሉ በኦቫል ኦፊስ ለጋዜጠኞች ተናግረዋል። አክለውም በኤሎን በጣም ተበሳጭቻለሁ ኤሎንን ብዙ ነገር ተረድቸዋል ይሆናሉ ብለዋል። የቴስላ ዋና ስራ አስፈጻሚ ኤለን መስክ ዶጂ ተብሎ ከሚጠራው የትራምፕ አስተዳደር ወጪ ቆጣቢ ቡድን ጋር ያለውን ኃላፊነት ከቀናት በፊት ማቋረጡ አይዘነጋም። ዶጂ የትራምፕ አስተዳደር የፌደራል መንግስቱን ወጪ ለመቀነስና ስራዎችን ለማሳረጥ በሚል ያቋቋሙ ሲሆን መስክ በሀላፊነት ሲመራው የቆየ ሲሆን አሁን ትራምፕ ያጸደቁትን ያለውን ፖሊሲ ዶጂ የትራምፕ አስተዳደር የፌዴራል መንግስቱን ወጪ ለመቀነስና ስራዎችን ለማሳለጥ በሚል ያቋቋመው ሲሆን መስክ በኃላፊነት ሲመራው የቆየው ሲሆን አሁን ትራምፕ እያጸደቁ ያሉትን ፖሊስ ከዚህ ተቋም መርህ ጋራ ይጋጫል በሚል መስክ ተቃውሞ ማሰማቱ የሚታወቅ ነው። ከአጠቃላይ የህዝብ ብዛቷ ሮብ ያህል የሚሆነው በምግብ ራሱን ያልቻለባት ሀገር በዚህ ወቅት እንኳን ከ17 ሚሊዮን በላይ የሶማሊያ ሕጻናት በተመጣጠነ ምግብ ችግር ውስጥ የሚገኙባት ሶማሊያ ሰሞኑን 20 ቢሊዮን በርሚል የሚገመት የድፍድፍ ነዳጅ አግኝታለች ተባለ። ሆኖም ግን የምግብ እርዳታ ፍለጋ የአውሮፓውያን ልጅ በምትጠብቀው በሶማሊያ ምድር ከተገኘው ከዚህ 20 ቢሊዮን በርሚል ድፍድፍ ነዳጅ ውስጥ ለሶማሊያ የሚተርፋት ስም ብቻ ነው። ምክንያቱም ይህ ነዳጅ ካገኘው የቱርክ መንግስት ጋር በተስማሙት መሰረት ሶማሊያ ከራሷ የተፈጥሮ ሀብት ውስጥ የሚደርሳት 10 ፐርሰንቱ ብቻ ነው። ሌላው 90 ፐርሰንቱ ቱርክ ተወስዳለች። ከዚህ መሰረት ይህንን 20 ቢሊዮን በርሚል ድፍድፍ ነዳጅ አሁን ባለው ምንዛሬ ወደ ገንዘብ ስንለውጠው ቱርክ አንድ ትሪሊየን 180 ቢሊዮን ዶላር ገቢ ስታገኝ፣ ሶማሊያ ደግሞ 658 ቢሊዮን ብቻ ነው የሚደርሳት። እነ ደቡብ ሱዳን፣ ብሩንዲ እና ሴንትራል አፍሪካ ከሚገኙበት የከፋ ድህነት አዘቅት ውስጥ የምትገኘው ሶማሊያ በዚህ መንገድ ተለወጭበት ብሎ የሰጣትን ሀብት እንኳን ባለመዳጎ ምክንያት መጠቀም አልቻለችም። የሀገር ውስጥ መድኃኒት አምራቾች የገንዘብ ጣሪያ ገደብ ሳይኖረው መጫረት የሚችሉበት መመሪያ ወደ ስራ መግባቱ ተነገረ። የሕክምና መሳሪያዎችም በሊዝ አማራጭ መግዛት የሚቻልበት ስርዓት መኖሩን ተነገረ ሲሆን ከሀገር ውስጥ መድኃኒት አምራቾች ጋር የአስራ አንድ ቢሊዮን ብር ውል መታሰሩም ተገልጿል። የኢትዮጵያ መድኃኒት አቅራቢ አገልግሎት በማካከል የሚፈጸሙ መድኃኒትና የሕክምና መሳሪያዎች የግዥ አፈጻጸም መመሪያ ተግባራዊ ማድረግ መጀመሩን አስታውቋል። የሀገር ውስጥ መድኃኒት አምራቾች አቅማቸው እስከፈቀደ ማምረት ይችላሉ ተብሏል። ይህም የሀገር ውስጥ መድኃኒት አምራቾች ለማበረታታት ያለመ መሆኑን የአገልግሎቱ ዋና ዳይሬክተር ዶክተር አብዱልቃድር ገልገሎ ገልጸዋል። ከዚህ በፊት ለመድኃኒት ግዢ ለ200 ቀናት በላይ ጨረታው ይቆይ ነበር ያሉት ዋና ዳይሬክተሩ በአዲሱ መመሪያ መሰረት ለሀገር ውስጥ ተጫራቾች 15 ተከታታይ ቀናትና ዓለም አቀፉ ተጫራቾች ደግሞ በ21 ቀናት መጫረታቸውን ማቅረብ የሚችሉበት ሂደት መፈጠሩን አንስተዋል። ብዙ ተጠቃሚ የሌላቸው ነገር ግን አስፈላጊ የሆኑ መድኃኒቶችን በተለይ ደግሞ አንዳንድ የካንሰር መድኃኒቶች ብዙ አምራቾች ስለማይኖራቸው ከሌሎች ሀገራት ጋራ በመሆን የጥምር ግዢ መፈጸም እንደሚቻልም በመመሪያው መቀመጡን ገልጸዋል። በመመሪያው መሰረት ከሌሎች ሀገራት ጋራ የጥምር ግዢ መፈጸም፣ የሕክምና መሳሪያዎችን በሊዝ አማራጭ መግዛት፣ የኤሌክትሮኒክስ ልዋጭ ሐራጅ እንዲሁም በኮንትራት ማምረት እንደሚቻል ዋና ዳይሬክተሩ ተናግረዋል። ለአለም አቀፉ ጨረታ እስከ ሶስት ቢሊዮን ብር ድረስ ከሀገር ውስጥ አምራቾች ጋር ደግሞ የ11 ቢሊዮን ብር ውል መታሰሩን ገልጸዋል። ከዚህ በተጨማሪ የሀገር ውስጥ አምራቾች እስከ ሰባት ዓመት የሚደርስ ውል መፈራረም እና መስራት ይችላሉ ተብሏል ከሶስት አመታት በፊት የሀገር ውስጥ የመድኃኒት አምራቾች የአቅርቦት መጠን ስምንት በመቶ ነበር ያሉት ዶክተር አብዱልቃድር አሁን ላይ እስከ 40 በመቶ መድረሱን አንስተዋል። መመሪያው የህመም አይነቶች ተለዋዋጭ መሆናቸውን፣ የመድኃኒቶች መጠን ዝቅተኛ መሆን እንዲሁም ድንገተኛና ሰው ሰራሽ አደጋዎችን ታሳቢ እያደረገ መሆኑን ተገልጿል። መመሪያው ከግንቦት 26 2017 ጀምሮ መመሪያ ቁጥር 1066 ተዝባር 2017 በመሆን በስራ ላይ ውሏል ሲል አገልግሎቱ አስታውቋል። ሶስት በመቶ በላይ የፖሊስ አባላት ባሳዩት የአፈጻጸም ጉድለት ተጠይቀዋል፣ አለ የአዲስ አበባ ፖሊስ ኮሚሽን። በዘጠኝ ወራት አፈጻጸም ውስጥ ማህበረሰብን በአግባቡ ባለማስተናገድ ጉድለት የነበረባቸውን 366 የሚሆኑ የፖሊስ አባላት መጠየቃቸውን ኮሚሽኑ አስታውቋል። የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ ከኢትዮ ፊም ጋራ በነበራቸው ቆይታ እንዳሉት የፖሊስ ኮሚሽኑ የቅርብ ጊዜ ሪፖርት በመዲናቱ ከባድ ወንጀሎች 45 በመቶ ቀንሶ መታየቱን ገልጸዋል። በአስራ አንዱም ክፍለ ከተማ 119 ወረዳዎችና 833 ቀጠናዎች ለሚገኙ ነዋሪዎች የከተማው ነባራዊ ሁኔታ መነሻ በማድረግ ግንዛቤ ማስጨበጫ ስራዎች ተሰርቷል ብሏል። በከተማይቱ ወንጀል ይፈጸምባቸዋል ተብሎ በሚገመቱ ቦታዎች ላይ 440 ካሜራዎች መተከላቸውን ና ወንጀል መከላከል ስራን እያገዙ ነው ተብሏል። በተመሳሳይ በተቋሙ ያሉ እነዚህ መሳሪያዎች የተቋሙ አባላት ከተጠርጣሪዎች አያያዝ እና የህግ አግባብን እየተከተለ የምርመራ መደረግ አለመደረጉን የሚያሳይ እንዲሆን የተዘጋጀ መሆኑን ኮሚሽኑ ገልጸዋል። እነዚህ ስራዎች እየተሰሩ ያሉት በ11 ክፍለ ከተሞችና እንዲሁም በ90 ፖሊስ ጣቢያዎች እና በ832 የማህበር አቀፍ የፖሊስ አገልግሎት መስጫ ማዕከላት ስራዎቹ እየተሰሩ እንደሚገኙ ገልጸዋል። የመንግስትና የግል ሰራተኞች ከደሞዝ ላይ ለአደጋ ስጋት ምላሽ ፈንድ እንዲያዋጡ የሚያስገድደውን ድንጋጌ ተሰረዘ። ወደፊት ለሚቋቋመው የአደጋ ስጋት ምላሽ ፈንድ ከመንግስትና ከግል ተቋማት ሰራተኞች ደሞዝ መዋጮ እንዲሰበሰብ የሚያስገድደውን የአዋጅ ድንጋጌ ተሰረዘ። ድንጋጌው በዛሬው ዕለት በፓርላማው ከጸደቀው የአደጋ ስጋት ስራ አመራር አዋጅ ውስጥ እንዲወጣ የተደረገው በሰራተኞች ላይ ተደራራቢ ጫና እንዳያስከትል ታስቦ መሆኑ ተገልጿል። ባለፈው መጋቢት ወር መጀመሪያ ለተወካዮች ምክር ቤት የቀረበው ይህ አዋጅ የመንግስትና የግል ተቋማት የሚሰጧቸው አስራ አምስት አይነት አገልግሎቶች ለአደጋ ስጋት ምላሽ ፈንድ ገቢ እንዲሰበስቡ የሚያስገድደውን ድንጋጌ በውስጡ ይዞ ነበር። ፈንዱ ለአደጋ ስጋት ቅነሳ ምላሽና መልሶ ማቋቋም ተግባራት የሚውል እንደሆነ በአዋጁ ላይ ሰፍሯል። በገቢ ምንጭነት በአዋጁ ተዘርዝሮ ከነበሩት መካከል የመንግስትና የግል ድርጅቶች ተቀጣሪ ሰራተኞች ከሚከፍላቸው የተጣራ ደሞዝ ላይ መዋጮ እንዲሰበሰብ የሚያስገድደውን ድንጋጌ አንዱ ነበር። አዋጁ ለውይይቱ በቀረበበት ወቅት ከደሞዝ ላይም ሆነ ከተለያዩ አገልግሎቶች ለፈንዱ ገቢ የሚሆን ገንዘብ መሰብሰብ የግለሰቦችን የመክፈል አቅም ያገናዘበ ነው ወይ የሚለውን ጥያቄ አስነስቶ ነበር። መምህራንም ማገትና ማጎሳቆል እንደዜና የሚነገርበት የጸጥታ ችግር ውስጥ ነው ያለ ነው። መምህራን ማስተማር በሚችሉበት ሁኔታ ብቻ እንዲያስተምሩ፣ ችግር ባለበት ግን እንዳይጎዱ ጥንቃቄ እንዲደረግ ውይይት ተደርጓል። የወጡ ህጎች የተፈጻሚነት ወሰን ቢኖራቸውም ለመምህራን የቤት መስሪያ ቦታ ከአሳ 318 ሚሊዮን ብር ለወረዳው ይሰጥተናል። እንደ ደረጃ እድገትና መሰል የመምህራን ጥቅማ ጥቅሞች በሂደት በውይይት ይስተካከላል። አብዛኛውን በጀት ደመወዝ ነው የሚወስደው። ለትምህርት ኢንቨስትመንቱ የበለጠ ትኩረት መስጠት አለበት። በተለይም በሰው ኃይል ልማቱ ላይ መሰራት ይኖርበታል። የኢትዮጵያ ምሁሯን በኢትዮጵያ ታሪክ ላይ ስምምነት ያላቸው የታሪክ ብያኔና በትርክት ጉዳይ ላይ በደንብ መወያየት ያስፈልጋል። የአማራ ክልል ርዕሰ መስተዳደር አረጋ ከበደ በባህር ዳር ከተማ በተካሄደው ክልላዊ መምህራን ውይይት ማጠቃለያ መድረክ የጂያጂ ክፍያን በተመለከተ በአማራ ክልል የሚኒስትሮች ምክር ቤት የወሰነውን ፈጽሟል። ከመምህራን አኳያ የክልሉ መንግሥት ያስቀረው ጥቅማ ጥቅም የለም ብለዋል።